አቶ ወይ፣ ምንድን ነው ዛሬ? ነው ፊትሽ ጥርስ መጥርስ ሆነሳ። ወይኔ፣ ብታዪው፣ እንደ ዛሬ ደስታ ተሰምቶኝ አያውቅም። ምን ተገኘ? ሸኘምን ተገኘ ገሬ ገራ ገሩ ተብሎ የተዘፈነለት ነው። ገር ነው የገራራው፣ ገራራው፣ ገራራው የተባለው ነው ይሄ። አንድ ጊዜ ዳጉስ ሳይዱ የሰጥቼሻለሁ ብሎ የተጣላኝ ነው እኔ ሳልወስድ። ወይኒ ማማ እኔን እንደሚከጅለኝ እኔን እንደሚፈልገኝ አገር ያወቀው ፀሐይ የሞቀው እንደሆነ ያውቃሉ አይደል እማማ። አወቅኩት። አዎ ምን እሱ ብቻ ይሄ ቢልልኝ ነው ማነው የሚሉት፣ ይሄ ቧንቧ ጠጋኝ አለ አይደል አስቱ፣ በስቱ ፍቅር ወደኩኝ ምግብ መብላት አልቻልኩም፣ በቀን ሶስት ጊዜ ብቻ ሆነ መበለው እያለ ስንት ቀን ነው እየመጣ ያችን ቧንቧ እየጠገነ እያለቀሰ መሄድብኝ የነበር ከላይ እኮ ነው ከላይ ነው። እንደው ከዚህ ውበት ላይ ቀንሱ ለምን ለነዚህ ፉንጋዎች አይሰጣቸውም ወይ ማማዬ? እንዴት ወንዶች እኮ እንደሚያስቸግሩኝ! አሁንማ እኔ እንጃ

በሚቀጥለው ወር እኮ እኔና ገሬ ድል ባለ ድግስ ልንጋባል። መቼ ተጠናንታችሁ ነው መቼ የምትጋቡት ደሞ? ምንድን ነው የሚሉት? ማንም እንደ ተጠናናው ነው እኛም እንጠናናው። በቃ እሷ እንጠናና እንጋባለን። አይ እኔ ነገርኩሽ። መቼ ገብታ መቼ ወጣች ያለውንም ነገር

የዚህ አካባቢ የጸጥታ ኃላፊ ነኝ። ማነዙ አልባላል። ምን ነው ያስቃል? ነው እንዴ? በጣም እንጂ ካለቃ ገብረሀና ቀጥሎ ያሳቀኝ ብሎ አንተ ነህ ማለት አልገባኝ። ስማ፣ እማማ ማለት እኮ በሰፈሩ የተከበሩ አንቱ የተባሉ ጀግና ናቸው። እንዴት እሳቸውን ሌባ ትላለህ? ደፋር። ማስረጃ አለን እኮ ልናሳይ እንችላለን።

ግን አያፍሩም? ትልቅ ሰው ሆኖ የሰው ንብረት ሲሰርቁ። አንቺ የማናት ሞት ማጣ ባክሽ፣ ልብ አድርጊ። በተከበርኩበት በተከበርኩበት ሰፈርና በተከበርኩበት ቤት እኔን አዋርዳለሁ ብትይ አንቺ ተንጣጣሽሳ፣ ዝም እሷ

ይታያቸል ይህ እ መይል ንቃሽሽና ይ ምንድን ነው እየተካሄደ ያለው ምንም ሊገባኝ አልቻለም ምንድን ነው እሱ አሁን ም ቦርሳ ኬት እንዳመጡት ይናገራሉ ዳንኤል እዚህ ታች ያለው በሩ ልጅ እኮ ነው አስቀምጪ ብሎ የሄደ እኮ የሰጠኝ እኮ እሱ ነው እርግጠኛ ነዎት? አዎ፣ እርግጠኛ ነኝ። ጥሩ። ልጁ የት አካባቢ ነው የሚገኘው? እዚህ ሻይ ቤት ነው። የምን ሻይ ቤት ነው? የነሱ ሻይ ቤት ነው፣ ታች እዚህ በርሌ ስንገባ ያለው። አዎ። ጥሩ። ልጁን አምጥተን ቃሉን ተቀብለን የሚለው ነገር እውነት ከሆነ ወደ ማረሚያ ቤት ይሄዳሉ። አይ፣ ውሸት ከሆነ ግን ትተኑት እንሄዳለን ማለት ነው። ጥሩ ነው አይደል? በቃ አንቺ እዚህ ጠብቂ። ይኸው ንቅንቅ ላለሁ ብትሉ ውርድ ከራስ እቺ ኧረ ምን አባቷ ድፍረቷ ደግሞ። ቁጭ ላ ቤቴ ደግሞ አንቺ ቁጭ ብላ እኮ ሰደበች። እኔ ምን የመሰለች አንቺ ነው የመሰለች ቆንጆ ልጅ እኮ አለች። እኔስ በሆነ የተከበርኩ አስቶማስቲክ ሌባ ጨራራ ጃርትና ጃርት ይህን ጸጉሯን ደግሞ ታሳስረን እንደ ወታደር። ሰውዬው ራሱ ምን እንደሆነ አላውቅም ደግሞ

እረዬ ብላ ውይ ውይ ብለቅ እኔ ነኝ እንደ ተው፣ ዳነ ተው ረ በተከበርኩበት ስሜን አታጥፋ። እናቴ ረ አንተ አ አየሽ፣ ቅድም እኮ ያዥ ብሎ ሲሰጠኝ እኔ እንዲይዘው እሱ ሮጠ። እንዲስም ሁለት ሰው እየሮጠ ነው። እኔ ደግሞ ፈርቻ ብሬ ለካሰቋምጥቶ ሰጥቶኝ ነው። አረ ተው ልጄ እባክህ ተው። አረ ጉዳ አውጣኝ ተው። እርሳቸውን አስለቅመ ነበር ሲ ሲወጡ አረ እንደው ለቅሜ በነበሩ ወይ ምን ነው እሱማ ጥሩ ነበረ? እማማ እኔ የሚሉት ምንም አልገባኝም። መክሰስ ትፈልግልሽ? እባክህ እኔ ንብረቴን ከመለሱልኝ መክሰስ አልፈልግም። እናንተ ሰዎች ምንድን ነው የምትቀልዱት? እማማን ወንጀለኛ እያደረጋችሁ እኮ ነው። በፍጹም ይሄን ድርጊት እሳቸው አይሰሩም፣ አያደርጉትም አገር እሱን ያው ጓደኛዬ ናት። መንደሩን ይጠየቅ። እኔ ሌባ አይደለሁም። እሱን ፍርድ ቤት ቀርበው ሲፈረዱባቸው፣ ለጊዜው ግን ተጠርጣሪ ናቸው። እማማ በስርቆ ስንጀር ተጠርጥረዋል። ወደ እኔን ወንጀል ያለባ እንደሚያስገለፍጥ ለእኛ ምን ገራሚ ነው። አንሳቅ፣ እንጂ አታይም እንዴ? አንዷ ናት አንዱን መንገድ ላይ ደፈረ ይበላ በፖሊስ ካስያዘችው በኋላ ፕራንክ ነው አላለችው። ገራሚ ሀሳብ መጣልኝ። ምን? እሺ ነው ለምን? ከዚህ ሰፈር የሆነ ሰው መርጠን ለምን ቪዲዮ አንሰራ? ገራሚ ሀሳብ ነው። ታዲያ ማለኝ ተግብር። እማማ ላይ ብንሰራ ምርጥ ነው። ኧረ እማማ ላይማ አይነፋም። በሁሌ ላሰው ፈልጉ እራት አስብ። መጨረሻ ላይ ፕራንክ መሆኑን እነግራቸዋለሁ። እናንተ ከቅድም ጀምሮ ስታረጉ የነበረው ፕራንክ ነው ማለት ነው?

የውነቴን ደንግጬ ነበር፣ ግን የውሸት መሆኑ እንዲው በእውነት ስላጽረ ነ ጥርሳቱ ይወገፍ ደግሞ ተሰቃላቸው ጥፎ ግን እኮ ማማ እናንተ ለዚህ ለዩትዩብ እና ለቲክታክ እየተባለ ስንቱ ነው ትዳሩን ያጣ፣ ከባህላችንና ከወጋችን ያፈነገጠ ነገር እየተሰራ ስንቱ ነው ጉድ የሆነው፣ ስንቱ ነው ቤቱ ትዳሩ የፈረሰው። አሁን እኒ ሴትዮ ደንግ ፊት ቢኖርባቸው፣ ስኳር ቢኖርባቸው ፍግም ብሎ አለበት። እማማ ወሬ እኮ ድሩ የሚጠብቃቸው ልጆቹ የሚጠብቃቸው፣ ሀገር የሚጠብቃቸው፣ ስንት ኃላፊነት የሚጠብቃቸው፣ እኔ የምጠብቃቸው ናቸው። ቢሞቱስ እጃችሁ ላይ ቢቀሩስ? ዳሩ እናንተን አያጎሉም። እኔ ነበር የሚያጎሉ ደሞ አይሞቱ። እኔ ምለው እንደው ይኸውን ጨዋታ ሆኑ ስራ አጣችሁ ነው? ሄዳችሁ አፎ ስንት ነገር አይምሮ ላይ የተጫነበትን ስንት ነገር ሲያበራገውና ሲደነግጥ የሚውለውን ሰው እየዳች የሆነ ነገር እያደረጋችሁ ፕራንክ ሚስት አሁን ደግሞ ምን ተሳውቷል መሰለኝ፣ ሚስትን ቁጭ አርጎ አስለቅሶ ፍራንክ ባልን የሆነ ነገር ብላ ፍራንክ የሆነ ነገር አሮጅት መንገድ ላይ ሲሄድ ፍራንክ። ስራ አጣችሁ እንዴ? አንተ አንተ ትጉራት ትዝራ አንቺ ዳኔ ነው ምን

ከዛ ልክ ስናገራ ሌባ ብሩን እያነሳሽ አንቺ እንዴት እንደው እያሽላላሽ ብላ ተናግራ ነበር። ይሄን ብትሰማማ ጉድ ነበር። እንኳን እንደው ሳቄ መጥቶ ደንግጬ ብራንክን ብላቸው እንዳሁኑ